በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቶስ በደሙ የተቤዣችሁ ያዳናችሁ ልጆቹ በጠቅላላ አይንተ እግዚአብሔር ካህናት አኀው ዲያቆናት፣ የቤተ ክርስቲያን ጌጦች፣ ምዕመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕጻናት ጭምር የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ሕብረት አንድነት በእኔም በባሪያው በእናንተም በሁላችሁ አድሮ ይኖር ቅድስተ ቅዱሳን ድንግል ማርያም አትለየን። ሰላምታዬ ድረሳችሁ፣ የተዋሕዶ ልጆች የኦርቶዶክስ ልጆች ክርስቲያኖች በጠቅላላ ሌሎችም ይሄ ድምፅ የሚሰማችሁ ሁሉ እንደምን አላችሁ? ዛሬም በማቴዎስ ወንጌል ምዕራፍ አራት ቁጥር አራት ላይ ለመጀመሪያው ፈተና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ለፈታኙ ዲያብሎስ በመለሰለት መልስ ላይ የምንነጋገርበትን ትምህርት እንማራለን። ይህም ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ በእንጀራ ብቻ አይደለም የሚል ይሆናል። ስለዚህ ለዛሬ ርዕሳችን እንስሳዊ ባሕርይ ያላቸው ሀገርና እምነትን ያጠፋሉ። በሚል ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው ጊዜ አብሔር ከዘላለም እስከ ዘላለም ምስጉን የሚሆን እርሱ ቃሉን በልባችሁ ይጻፍላችሁ፣ በአእምሮአችሁ ይቀርጽላችሁ ስለ አንዱም ፈንታ ሰላሳ ስድሳና መቶ የአማረ ፍሬ እናፈራ ዘንድ ረድኤቱ ሁሉ ከእኛ ጋር ይሁን። እግዚአብሔር አምላክ ባላችሁበት ስፍራ ይጠብቃችሁ። ሀገራችንንም እሱ በአይነ ምረት ይይልን። ተስፋችን ሰው አይደለም፣ የጥያቄያችንን መልስ ከሰው አይደለም ከሰማይ ነው። ገጸ ምረቱን ይመልስልን። በቃ ይበለን። የነደው ድረውን እሳት ሁሉ ያጥፋልን። ለሕዝባችንም የሰላም አየር ይስጥልን ፍቅር አንድነትን ያድልልን። ይህንን ቃል የምትሰሙ ሁሉ የልባችሁን ልመና ሰምቶ ይፈጽምላችሁ። ከመስማት ባሻገር ሌላው ሰው እንዲደርሰው ደግሞ ላይክና ሼር እያደረጋችሁ የምታስተላልፉትን ሁሉ እንደ ሁሌው ዛሬም እላችኋለሁ፣ የእናንተን ልመና መላእክት በልዑል እግዚአብሔር ፊት ያድርሱላችሁ። ደግሞም ይሆንላችኋል፣ ይደረግላችሁ። ሌላው ዓለም የዓለምን ነገር ያሰራጫል፣ እናንተ ደግሞ የእግዚአብሔርን ቃል ስለዚህ እግዚአብሔር ከእናንተ ጋር አይሁን። እንስሳዊ የሆኑ ሰዎች ሀገርንና እምነትን ያጠፋሉ። ይህም ለዲያብሎስ ስለሚገዙ ነው። እንዴት? በማቴዎስ አራት ቁጥር አራት ላይ ጌታችን አምላካችን መድኃኒታችን የሁላችን ፈጣሪ ኢየሱስ ክርስቶስ በገዳመ ቆሮንጦስ አርባ ቀንና አርባ ሌሊት ከጾም በኋላ ሲፈተን፣ ፈታኙ ወደ እሱ ቀርቦ እሁን የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በላለው ጌታም መለሰ ሰው የሚኖረው በእንጀራ ብቻ አይደለም አለው፣ ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ። ልብ በሉ፣ በእንጀራ ብቻ አይኖርም ማለት በእግዚአብሔርም ቃል ጭምር ነው። የእግዚአብሔር ቃል ብቻ አይደለም የሚያስፈልገው እንጀራም ያስፈልገዋል። ይሄ ነው መጀመሪያ የሚታወቀው እግዚአብሔር አምላክ የሰማይ አባታችሁ ነው። የብላችሁ ጸልዩ ሲል የዕለት እንጀራዬን ስጠይ ሲል አንድ ዘላለማዊ ሕይወትን ስጋውን ደሙን፣ ሌላው ደግሞ የዕለት ጉርስ የአመት ልብስ። በመጀመሪያም እንደተመለከት ነው አስቀድማችሁ የእግዚአብሔርን ጽድቁን ፈልጉ እንጂ ሁሉ ይጨመርላችኋል እንዳለ ራሱ ጌታ። አሁንም በዚህ ቃል መሰረት የምታዩት ሁለት ነገር ነው። ዛሬ ትምህርታችን በዚህ ላይ የሚያተኩር ይሆናል። በመጀመሪያ አንድ ነገር ትረዳላችሁ። የቤተ ክርስቲያን አስተምህሮ ወይም የቤተ ክርስቲያን ሳይንስ፣ የቤተ ክርስቲያን ባዮሎጂ ምንድን ነው የሚለው ስለ ሰው ስንል ባጭሩ፣ ዝርዝር ውስጥ ልንገባ አይደለም። አንድ ነገር ልንገራችሁ፣ ሰው ሁለት አይነት ባህርያት አሉት። እነዚህ ሁለቱ አይነት ባህርያት አንደኛ እንስሳዊ ባህሪና ሁለተኛ መልአካዊ ባህሪ ይባላሉ። አንደኛ እንስሳዊ ባህሪ ሁለተኛ መላእካዊ ባህሪ ይባላሉ። እነዚህን ከጌታ ከኢየሱስ ክርስቶስ መልስ ጋር ላገናኝላችሁ ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ በእንጀራ ብቻ አይደለም። አሁን ስጋዊና ወይም እንስሳዊና መላእካዊ ያልናቸውን ባህሪያት ስታያቸው የኢየሱስ ክርስቶስ ለመጀመሪያው ጥያቄ የመለሰው መልስ ይህንን የሚያሳይ ነው። እንስሳዊ ባህሪና መላእካዊ ባህሪ እንስሳዊ ባሕሪና መልአካዊ ባህሪ ምንድን ናቸው ለሚለው ወደ ኋላ ስንመለስ ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ያለውን ቃል ማስታወስ ይኖርባቸዋል። ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ምን የሚል ቃል ተጽፏል? እንዲህ ይላል፣ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እንስሳዊ ባህሪና መልአካዊ ባህሪን እዚህ ጋር ትመለከታላችሁ። ስጋዊ ባህሪና መንፈሳዊ ባህሪን እዚህ ጋር ታያላችሁ። ስጋዊ ባህሪ እንስሳዊ ባህሪ፣ መንፈሳዊ ባህሪ ደግሞ መልአካዊ ባህሪ። ሰው ሁለት አይነት ባህርያት አሉት፤ እንስሳዊ ባህሪ ወይም ስጋዊ ባህሪና መንፈሳዊ ባህሪ ወይም መልአካዊ ባህሪ ናቸው። እዚህ ከተመለከት ነው ሙሴ ከጻፈው ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ይሄን ነው የምትመለከቱት የሙሴ አምላክ በረድኤት አይለያችሁ የልባችሁን ሐሳብ ይፈጽምላችሁ። ለስጋ የምትበሉትን ለነፍስም የምትሰሙትን የእግዚአብሔር ቃል አያሳጣችሁ። ትላንት እንዳየነው ረሃብ አለና በኦርቶዶክስ ውስጥ ምላለው፣ በውጭ ምላለው። ስለዚህ ከዛ ለመዳን የምትችሉት ቃሉን በመስማት ብቻ ነው። ለነፍስ ስናስብ የስጋው ይጨመራል። ለስጋ ብቻ ስናስብ የነፍስ ይጎላል። ይህንን እንደ ጥቅስ ያዙልኝ። እንደውም ብትጽፉት ደስ ይለኛል። እስቲ ጻፉት ሁላችሁም እንዲህ የሚለውን ቃል ለነፍስ ስናስብ ለስጋ ይተርፋል። ለስጋ ብቻ ስናስብ ግን ነፍስ ትጎዳለች። ስለዚህ ኦዲ ዘፍጥረት ምዕራፍ ሁለት ቁጥር ሰባት እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ ስጋዊ ባህሪ፣ እንስሳዊ ባህሪ፣ ከምድር አፈር አበጀው፣ በአፍንጫው የሕይወት እስትንፋስን እፍ አለበት፣ መልአካዊ ባህሪ ተብለው በዚህ ይታወቃሉ። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል የሚነግረን ስለ ባህሪያችን ይህንን ነው። ስጋዊ ባህሪ አለን አፈር የሆነ ባሕርያችን ነው። የእግዚአብሔር ቃል ይናገራል። ኢሳይያስ ነቢዩ ከአራቱ አበይት ነቢያት አንዱ በስልሳ አራተኛው ምዕራፍ ቁጥር ስምንት ላይ አሁን ግን አቤቱ አንተ አባታችን እኛ ጭቃንን፣ አንተም ሰሪያችን እኛ ሁላችን የእጅ ስራንን ብሎ ያሳያል። አንተ አምላካችን ብሎ በመላእካዊ ባሕሪው ይናገራል። ከጭቃ መሰራታችንን ደግሞ እንዲሁ ይናገራል። የእግዚአብሔር መንፈስ ፈጠረኝ ብሎ ቅዱስ እዮብም የተናገረው ይሄንን ነው። በምዕራፍ 33 ቁጥር አራት ላይ የእግዚአብሔር መንፈስ ፈጠረኝ ሁሉንም የሚችል የአምላክ ስትንፋስ ሕይወት ሰጠኝ። ተመልከቱ፣ መልአካዊ ባሕርያችን ከእግዚአብሔር የተሰጠን፣ ሥጋዊ ባሕርያችን ደግሞ ከምድር አፈር የተበጀው ነው። ለዚህ ነው ሶሎሞን ጠቢቡ ብዙዎችን የመከረበት ቃል በተለይ ስብከት በተባለው ወይም መክብ በተባለው መጽሐፍ ምዕራፍ 12 ቁጥር 7 ላይ አንድ ማስጠንቀቂያ አለው። ምን የሚል አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። አፈራፈር ይሆናል፣ ነፍስም ወደ እግዚአብሔር ትመለሳል። ፈጣሪህን አስብ ኋላ ላይ ሁለቱ እንደገና ስለሚገናኙ ነው። ስለዚህ ሰው እንስሳዊ ባህሪና መላእካዊ ባህሪ ያለው፣ ስለዚህ እንጀራም ያስፈልገዋል የእግዚአብሔርም ቃል ያስፈልገዋል። የጌታችን የአምላካችን የኢየሱስ ክርስቶስ መልሱ ምን ነበረ? ሰው የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ አለ። ስለዚህ ለስጋችሁ ምግብ ያስፈልጋችኋል፣ እንጀራ ያስፈልጋችኋል፣ መጠጥ ያስፈልጋችኋል፣ መጠለያ ያስፈልጋችኋል። ማቴዎስ ስድስትን በደንብ አርጋችሁ አንብቡት፣ ይነግራችኋል። ያስፈልጋችኋል ለስጋ መስራት ኃጢአት አይደለም፣ ለስጋ ብቻ መስራት ግን ኃጢአት ነው። አሁንም አስምሩልኝ እዚህ ላይ ለስጋ መስራት ኃጢአት አይደለም፣ ለስጋ ብቻ መስራት ግን ኃጢአት ነው። ስለዚህ ያም ደግሞ በዛ የሰሩ አልተጠቀሙም፣ ጎሏቸዋል፣ ቀርቷቸዋል፣ መንግስተ ሰማያትንም አላዩም። ይህን ደግሞ በመጀመሪያው ኔ ኤሳውን ታሪክ መዘን የነ ዴማስን ታሪክ አይተን ተረድተናል። ዲያብሎስ የሚወደቀው ለዛ ነው። ስለዚህ ስጋዊ ባህርያችን ምግብ ይፈልጋል። ምግብ ከጎደለው ስጋዊ ባህርያችን ይሞታል፣ ይደቃል፣ ጥሩ አይደለም። ለነፍስም ነፍስ ደግሞ ምን ትፈልጋለች? ምግብ ትፈልጋለች። የነፍስ ምግቧ ደግሞ የእግዚአብሔር ቃል ነው። በዚህ ሰዓት እንኳ እናንተ እየተመገባችሁ ነው። ሰው በላሁ የሚለው እንጀራ ሲበላ፣ ሰው በላሁ የሚለው በሽሮ ወጥ እንጀራ ሲበላ፣ ሰው በላሁ የሚለው በፍስኩም ከሆነ ጥሬ ስጋ ቆርጦ ሲበላ በላሁ ይላል። ለስጋ ብቻ። ለነፍስ እንደዚህ አይነት የእግዚአብሔር ቃል መስማት ደግሞ ምግቧ ነው። ስለዚህ ስጋዊ ባህሪና መላእካዊ ባህሪ ወይም እንስሳዊ ባህሪና መላእካዊ ባህሪ እነዚህ ናቸው። እንስሳዊ ባህሪ አለ። እንስሳት መብላት ብቻ ነው ነፍሳቸው የእግዚአብሔር ቃል ሰምታ አትድንም። መጀመሪያም ለነሱ ትርጉም የለውም። የፈጠራቸውን ግን ያመሰግናሉ። ዋናው ነገር ግን ትንሣኤ ሙታን የሚላቸው ሰው ግን ትንሣኤ ሙታን ስላለው ትንሣኤ ሙታን የሚኖረው በነፍስ ስለሆነ የነፍስ ምግብ ያስፈልገዋል። እሱም የእግዚአብሔር ቃል ነው። ስጋዊ፣ እንስሳዊ የሆኑ ሰዎች ግን እንስሳዊ ነገርም ብቻ ይመኛሉ። የእንስሳ ምግባር ይኖራቸዋል። የእንስሳ ባሕርይ ይኖራቸዋል። እንደዚህ አይነት ሰዎች ሲሰለጥኑ፣ እንስሳዊ ባሕርይ ያላቸው ስጋውያን የሆኑ ሰዎች ሲሰለጥኑ፣ ሀገርም ትጠፋለች እምነትም ትጎድፋለች። አሁን እያንዳንዱ ነገር ስትመለከቱት ለስጋ የሚያስቡ ሰዎች፣ ለሹመት የሚያስቡ ሰዎች፣ ለስልጣን የሚያስቡ ሰዎች፣ ለብር የሚሰሩ ሰዎች መንፈሳዊ ሕይወታቸው የሞተ ነው። መልአካዊ ባህሪያቸው ከነሱ ተለይቷል። ለስጋ ብቻ ስለሚያስቡ ጾም የማይጾሙት ለምንድን ነው? ስግደት የማይሰግዱት ለምንድን ነው? በጠዋት ተነስተው የሚወጡት የሚሸልጡት ለምንድን ነው? እግዚአብሔርን አናውቅም ብለው ጾም አያድንም ጌታ ጾሙልኛል፣ በቃል እኔ አያስፈልገኝም መጾም ጌታ በልቷል፣ ለምን በልቶልኛል፣ አልበላም ለምን አትልም የሚል ብዙ ጊዜ አስተምራለሁ ተናግሬዋለሁ። አዋርያው እንደተናገረ ግን በፊልጵስዩስ ውስጥ 3 17 ሆዳቸውን የሚያመልኩ ሰዎች ናቸው ነው ያለው። ስለዚህ እንስሳዊ ባሕርይ ስጋዊ ባህሪ ሰዎች ሲሰለጥንባቸው፣ ክፎች ናቸው። እምነት ይክዳሉ፣ እግዚአብሔርን ይክዳሉ፣ ቅዱሳንን ይክዳሉ፣ መላእክትን ይክዳሉ፣ ድንግል ማርያምን ይክዳሉ። ሕዝቅኤል ነቢዩ እንደተናገረ ሕዝቤ ለእፍኝ የገብስ ዱቄት ከዳኝ ነው ያለው እግዚአብሔር። ዛሬ ብዙዎች በዚህ ምክንያት ከእግዚአብሔር ተለይተው ወጥተዋል፣ ስጋዊ ብቻ ስለሆኑ። ሰው የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ ስጋዊ ባሕርያችንና ወይም እንስሳዊ ባሕርያችንና መላእካዊ ባሕርያችንን አመጣጥንን ካልኖርን እንቸገራለን ይልቁንም ደግሞ ስጋ ለነፍስ መገዛት አለባት መሪዋ ነፍስ ናት ስጋ ተገዢ ነው ስጋን ግን ገዢ ካደረጋችሁት የበላይ ካደረጋችሁት ለነፍስ ያን ይወድቃችኋል ስለዚህ ዛሬ ሀገራችን የምትታመስበትን ቤተ ክርስቲያናችን የምትታመስበትን ጉዳይ ስታዩ እንስሳዊ ባሕሪ የሰለጠነባቸው እንስሳ ሰዎች ተረስተው ነው። ልበ አምላክ ዳዊት በረከቱ ይደርባችሁ ምን አለ? ሰብሰ እንዘ ክቡር ውእቱ ኢያእመረ፣ ሰው ክቡር ፍጡር ሲሆን አላወቀም። ወኮነ ከመ እንስሳ፣ እንደውም እንደ እንስሳ ሆነ አለ። እንስሳዊ ባሕሪውን ብቻ ሥጋዊ ባሕሪውን ብቻ ሲከተል በቃ አህያ ሆነ፣ ፈረስ ሆነ። እምብርት የለውም መብላት መጠጣት ወገኔ ከዚህ ውጣ፣ የእግዚአብሔር ልጅ ከሆንሽ ከዚህ ተለይ፣ ለእግዚአብሔር መገዛት። ዛሬ ብዙዎች እንስሳዊ ባሕርይ፣ ፍየላዊ ባህሪ፣ ፍየል ያገኘችውን ቅጠል መበጠስ እዛም እዛም አጣን፣ የተመሰሉት በፍየል ነው። ዛሬ ትውልዱ በጫት ትውልዱ በሲጋራ በሐሺሽ በሩክሰት ውስጥ ነው ያለው። ሺሻ ሲነፋ የአጋንንት ማደሪያ ሆኖ የሰይጣናት መጫወቻ ሆኑ። ተቀደሰ አንተ እግዚአብሔር ሰው፣ ተቀደሺ አንቺ እግዚአብሔር ሰው። በአረብ ሀገር የምትኖሩ በአዲስ አበባ የምትኖሩ በተለያየ ስፍራ የምትኖሩ በተለያየ ሀገር ያላችሁ እናንተ የክርስቲያን ልጆች የእግዚአብሔር ታቦት ናችሁ፣ የእግዚአብሔር ማደሪያ ናችሁ። መንፈስ ቅዱስ በእናንተ ውስጥ አድሯል። ሲጋራና ሐሺሽ፣ ጫትና ሺሻ ከሰውነታችሁ ውስጥ አውጥታችሁ ተቀደሱ። ለእግዚአብሔር ክብር ሰውነታችሁን ስጡት። የእግዚአብሔር ማደሪያ ሁኑ፣ ተቀደሱ። በዚህ የጾም ሰዓት የጀመራችሁትን ሕግና ስርዓት ቀጥሉበት ወገኖቼ። እንስሳዊ ባህሪ ሰልጥኖ እንስሳ ሆናችሁ ወደ ሲኦል እንዳትወርዱ መንፈሳዊ ባህሪያችሁ፣ መልአካዊ ባህሪያችሁ ሰልጥኖባችሁ። የነፍስ ምግቧ ጸሎት ነው። የነፍስ ምግቧ የእግዚአብሔር ቃል መስማት ነው፣ ስግደት ነው፣ ምጽዋት ነው። ይሄ ነው የነፍስ ምግቧ። ስለዚህ ይህንን የነፍስ ምግብ ይዛችሁ ወደ እግዚአብሔር መቅረብ የምትችሉት የእግዚአብሔርን ቃል በመስማት ብቻ ነው። እንስሳዊ ናችሁ መላእካዊ? አንድ ነገር በሉት እግዚአብሔርን፣ እግዚአብሔር ሆይ መላእካዊ ባሕሪን አጉላው በሉት። እንስሳዊ ባሕሪን ለነፍሴ እንዲገዛ አድርገው በሉት። ያድርግላችሁ። እንስሳዊ ባሕርይ ያላቸው ሰዎች ሀገር ያምሳሉ፣ እምነት ያጠፋሉ። እናንተ ግን ሀገርን የምትወዱ እምነትን የምትወዱ ተዋህዶ ክርስትናችሁን የምትወዱ አድርጎ እንዲያጸናችሁ የአምላክ ቅዱስ ፍቃድ ይሁን። ነገ የሚኖረን ትምህርት ደግሞ የመጨረሻው በዚህ በምዕራፍ አራት ቁጥር አራት ማቴዎስ ላይ ሰው የሚኖረው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይደለም የሚለውን ይልቁንም ደግሞ ይህን ድንጋይ እንጀራ አድርግ በል ያለው ላይ ረቂቅ ምስጢር ነገ ነገራችኋለሁ። የእግዚአብሔር ቃል ያደርሰን። ለዛሬ ግን በዚሁ አበቃለሁ። የሰማነውም በልቡናችን ያሳድርልን፣ በአይምሯችንም ይቅረጽልን። የእግዚአብሔር ቃል በመዝሙር 99 ቁጥር 3 ላይ እንደሚናገር እግዚአብሔር እርሱ አምላክ እንደሆነ እወቁ እርሱ ሠራን፣ እኛም አይደለንም፣ እኛስ ሕዝቡ የማሰማሪያው በጎች ነን ይላል። በመዝሙር 22 ላይ ደግሞ የማሰማሪያውን በጎች በወንዝ ዳር ያሰማራል ይላልና የምትበሉትን አያሳጣችሁ፣ እምትጠጡትን አያሳጣችሁ፣ የምትለብሱት አያሳጣችሁ፣ ከነ ቤተሰቦቻችሁ በበረከት ይሙላችሁ። ለነፍሳችሁ ደግሞ ይሄው በየዕለቱ የእግዚአብሔር ቃል ተማሩ ነፍሳችሁን አድኑ ለዚህም አምላክ ይርዳችሁ። ድንግል ማርያም አትለያችሁ፣ በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ይህን ቃል የሰማችሁ ሁሉ እግዚአብሔር ልመናችሁን ይስማችሁ፣ የልባችሁ ሐሳብ ይፈጸም፣ የእግዚአብሔር ክንድ ጋሻ ይሁናችሁ። ከመስማት ባሻገር ለሌላው እንዲደርስ ላይክና ሼር እያደረጋችሁ፣ አዲስ የሆናችሁ ሰብስክራይብ እየሆናችሁ፣ በየቀኑ ለመስማት እንዲህ ለተዘጋጃችሁ ሁሉ አብርሃምን ጋሻ ነኝ ያለ እግዚአብሔር ጋሻ የሆናችሁ ሳራን አለኝታሽ ነኝ ያለ እግዚአብሔር አለኝታ የሆናችሁ ለሳራ በዘጠና ዓመት ድንቅ ታምር ያደረገ በእናንተም ቤት ያደርግላችሁ። አምላክ ሆይ ሀገራችንን እይ፣ ቤተ ክርስቲያናችንም ጠብቅ። በኢትዮጵያ ያሉትን፣ በአረብ ሀገር ያሉትን፣ በኤርትራ ያሉትን፣ በአውሮፓ በአውስትራ ያሉትን፣ በአሜሪካ በአፍሪካ በሁሉም የምድር ግዛት ያሉትን እግዚአብሔር ሆይ በሁሉ አለህና አብረሃቸው ኑር የሰማነውን በልቡናችን ያሳድር የተባረከ የተቀደሰ ጊዜ ይሆንላችሁ ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ አሜን